የነገርኩ ነው። አሁን ላይ ያለው አንድ ስልክ ነው ያዝኩት መጻፍ ዛሬ በኢየሱስ ስም እያልኩ አስነብባለሁ። ችግር የለብኝ። ምን እዚህ ማንተ በቃ የምታመጣው ነገር በሙሉ ነገር ነው ብራዘር። አንተ ነው ወገን። ምን አለ መሰለህ አሁን እሱ እና አሳየው እንኳን የሆነ ካኪ መጽሐፍ ነው የማውቀው መጽሐፍ። ሴት ከሞተ በኋላ ከላይ ራሱ ህገቡ ሲል ህገቡ ምን ማለት ነው? ኤረር እንዳለበት ራሱ ያሳያል። ህዝቡም ነው የሚለው ህገቡም የሚለው ማለት ሴት ከሞተ በኋላ ነው የሚለው። ይሄን መጽሐፍ የማውቀው መጽሐፍ ነው። አንተ ኤዲቲንግ ኤረር ያለበትን ወይም ራስ አፕሊኬሽን ጽፈ ለማወናብድ ሴቶችን ምናምን አወናብድበት የሚቆማን ነገር የለም። ማነህ ወገን እሱ አውጥቶ እያሳየ ነዋ። አንተ ደሞ ትክክል አይደለም ካልካውጣ። ካልሆነ ግን ካልሆነ ግን ደሞ ማለት ነው። አሁን አንተ ዝም ብለህ ከኪስ ነው እያወራ ያለው። መጽሐፍ ነው፣ አንድ ስልክ ነው ያዝኩት። ትርጉም ራሱ ይሰጣል ስታነቡት ያለበት እንኳን አስተውቃ አልቋረፍተካል ምን ያንን አሁን ምን ብለህ ትቀበለዋለህ? ይሄም ጭንቅላት ያለው ሰው ይሄ ኤረር ሊሆን ይችላል ብሎ እንደው ምንም የማያውቀው አማርኛ ማንበብ የሚችል ሰው ራሱ ይሄ ኤረር ነው ኤዲቲንግ ኤረር ነው አረፍተ ነገሩ ራሱ ሴንስ አይሰጥም ብሎ መገመት የሚችለው ነገር ነው። ይሄን እንደው አሁን በዚህ መከራከር አለ ብለህ ነው አሁን ኢንተርኔት ላይ ምን ሲሆነ ነገር ነው አንተ ምን እንደዚህ ካልሆነ፣ አንተ ማንም የሚገፋ የለም። አሁን አንብበው ይሄን አስረደኝ፣ አንብበት፣ አስረደኝ ነው አንብበው በየሱስ ስም አሁን ታነብልኛለሽ? እናንተ ዝም ብላችሁ በየሱስ ስም ታነብልኛለሽ? በየሱስ ስም አይደለም። ና ና፣ ቅድሞ ኤዲት ነው አይደለ? ነው ይሄ ምን ይላል ነው ለምንድን ነው የማይገባው? ለምንድን ነው የማይገባው? ጥያቄ እሱ ረጋጋብ ጀበር ያ ድሮ የእግዚአብሔር ጉባኤ ማለት ማለት ነው። የእግዚአብሔር ቤት ምን ማለት ነው? መስዋዕት የሚፈጸምበት ቤት ነው። ለምን አይገባም? ያልኩኝ ነገር ስለምንነት ነው የጠየቁ፣ ስለማንነት አይደለም የጠየቁ ስለምንነት ነው የጠየቁ ስለምንነት ነው የተጠየቀው። ሌላ ሰው አስገባሁልህ። ይሄ ሰውዬ መቼም ሲጀመር ሊያዳርቅ ነው የገቡ። እንደዚህ አይነት ሰው ጋር ዝም በል። ስለ ነቢይ ከመራት በፊት ስለ አምላክ አምላክ እስቲ አትልቁትና በማስረጃ ስለ ስላሴ አሃዱ አምላክ ማን እንደሆነ ትነግረኛለህ። እናወራለን፣ ችግር የለው። በቃ ትፈራለህ። አየህ፣ ወደ አንተ ሲነካ ነገሮችን ትሸሻለህ። መመለስ መመስከር ስለማትችል ቀጥል። እኔ በጣም ነው ብለህ ልታሳምነኝ አትችልም። ቁራ ብለህ አትችልም። መረጃ

ቲ ይቀጣል። እንደዚህ እኔ ጋር እንደዚ አይሰራ። እዛ አጋልጣቸው ጋር እሺ ሄዳለሁ። አንድ ቆይ አንድ ወገን ቆይ ወገን አስገቡልኝ። አንድ ሰው ገብቼ ነበር። በቃ እንመለሳለን ሌላ ጊዜ እና እና ምን አለ አጋልጣቸው? አላወኩም። እኛም ተጋብዘን ነው፣ ኑ ተብለን ነው። እኛ በሉ